ሰውየው የ86 ዓመት አዛውንት ናቸው። በተደረገባቸው የግድያ ሙከራ አንድ እጃቸው አይሰራም። የዓለምን ሀያላን አርደዋል፣ አርበድብደዋል። እንደ አሜሪካንና እስራኤል ያሉ አድራጊ ፈጣሪ አገራትን ማንበርከክ እንደቻሉ ብዙዎች ይመሰክሩላቸዋል። ይህ ኩነት ከሰሞኑ በነበረው የ12ቱ ቀን ጦርነትም በጋር ታይቷል። አያቶላህ አሊ ካሚኒ የኢራን የበላይ መሪ አያቶላህ አሊ ካሚኒ ከጸረ ምዕራባውያን እና እንደ ኢትዮጵያ ካሉ ገለልተኛ ዲፕሎማሲ ተከታይ አገራት ጋር ጥሩ ግንኙነት እንዳላቸው ይነገራል። በተለይም የተባበሩት መንግስታት ድርጅት ከኢትዮጵያም ጋር መልካም የሚባል ጉርብትና አላቸው። በተለይም የተባበሩት መንግስታት ድርጅት ለእስራኤል የአገርነት እውቅና ለመስጠት በ1940ዎቹ አካባቢ በተሰበሰበበት ወቅት የያኔው የኢትዮጵያ ንጉሥ አጼ ኃይለ ሥላሴ ለእስራኤል እውቅና በመንፈግ ድምጸት አቅቦ ማድረጋቸው የትሄራንንና አዲስ አበባን ግንኙነት እንዲያዳብር እንዳደረገው ይነገራል። በ1923 የተጀመረው የኢትዮጵያና ኢራን ግንኙነት እስካሁን ዘልቋል። በእነዚህ ጊዜያት ታዲያ ኢራን ኢትዮጵያን በወታደራዊ የመረጃና ደህንነት ጉዳዮች እጅግ እንደረዳችና እንዳገዘች መረጃዎች ያመላክታሉ። ባለፈው ጉንቦት ወርም በአዲስ አበባ ኢራንና ኢትዮጵያ አንድ ጥብቅ ያልተነገረ የመረጃና ደህንነት ስምምነት እንደተፈራረሙ መረጃዎች ያመላክታሉ። ይህ ስምምነት ምን ይዟል? የአያቶላዋ ኢራን በቅርብ ዓመታት ለኢትዮጵያ ያስታጠቀቻቸው ዘመናዊ መሳሪያዎች ውስጥ ምንድን ናቸው? የሚሉትን ጉዳዮች ከኢትዮ ኢራን ግንኙነት ጋር አሰናስለን እንመለከታለን። እግረ መንገዳችንንም ዋሽንግተንንና ቴላቪቭንን ያራዱት አያቶላህ አሊ ሀሚኒ ማናቸው? የሚለውን ጉዳይ ከወቅታዊ ሁነቶች ጋር አዛምደን እንቃኛለን። ጥቂት ደቂቃዎችን አብራችሁን ቆዩ። ወደ ቀይ ባህር ዳግም ለመመለስ የተለያዩ እንቅስቃሴዎች ላይ የምትገኘው ኢትዮጵያ ወታደራዊ ኃይሏን ይበልጥ እያጠነከረች እያፈረጠመች ትገኛለች። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ወታደራዊ ጉዳዮች ላይ ትኩረት እንዳደረጉ ይነገራል። ወደ ስልጣን በመጡ የመጀመሪያዎቹ ወራት ከሰሯቸው ቀዳማይ ስራዎች መካከልም የመከላከያ ሰራዊቱን ሪፎርም ማድረግ በቀዳሚነት ይጠቀሳል። ይህ ሪፎርም ስራ ደግሞ ዘመናዊ ትጥቆችን መታጠቅ እንዲሁም ዘመናዊ ቴክኖሎጂዎችን መጠቀምን ያካትታል። በቅርቡ እንደ ፊልድ ማርሻል ብርሃኑ ጁላ እና ጄኔራል አበባው ታደሰ ያሉ ከፍተኛ የጦር አዛዦች የኢትዮጵያ ጦር ዘመናዊ ትጥቆችን መታጠቁን እና አቅሙ ይበልጥ መፈርጠሙን ሲናገሩ አድምጠናል። በተለይም እንደ ድሮን ዘመናዊ ተወርዋሪ ጄቶችና መሰል ዘመናዊ ትጥቆች ኢትዮጵያ እጅ ውስጥ እንደገቡ በይፋ ገልጸዋል። እነዚህ ትጥቆች በብዛት ከራሽያ፣ ቱርክና ኢራን የተገዙ እንደሆነ አንዳንድ መረጃዎች ይጠቁማሉ። በተለይም በሰሜኑ ጦርነት ወቅት ኢትዮጵያ ኢራን ሰራሽ ድሮኖችን በስፋት እንደተጠቀመች የእነ ቢቢሲ ዘገባ ያመላክታል። የአያቶላዋ ኢራን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ወዲህ ዘመናዊ ድሮኖች ጀቶችንና ተወርዋሪ ጀቶችን ለኢትዮጵያ በመስጠትና ኢትዮጵያን በማገዝ ስማቸው ይነሳል። ከዚህ ባለፈም ባለፈው ግንቦት ወር የኢራን ሉክ አዲስ አበባ ገብቶ ነበር። የልዑኩ የአዲስ አበባ ጉብኝት እምብዛም የሚዲያ ሽፋን አላገኘም ነበር። ሆኖም ዘግይተው ከቴህራን የወጡ መረጃዎች እንዳመላከቱት የኢራን ልዑክ በአዲስ አበባ ቆይታቸው ከኢትዮጵያ ጋር የመረጃና የስለላ ደህንነት ስምምነት እንደተፈራረሙ ነው የታወቀው። ኢራን ከኢትዮጵያ ጋር የደህንነት ስምምነትን በማድረግም የአፍሪካን ተጽዕኖዋን እያሰፋች መሆኑን ኢራንስ ኢንተርናሽናል በወቅቱ ዘግቦታል። የሁለቱ ሀገራት የወቅቱ ስምምነት በስለላ ድንበር ዘለል ወንጀሎችን በመከላከል በመከላከልና በጸጥታ ስልጠና ትብብር ላይ ያተኮረ እንደነበር ዘገባው ጠቁሟል። ኢራን ለጠቅላይ ሚኒስትር አብይ አህመድ አስተዳደር ድሮን አቅራቢ መሆኗን ያስታወሰው የኢራንስ ኢንተርናሽናል የወቅቱ ዘገባ ስምምነቱ በአፍሪካ ቀንድ ያላትን ተጽዕኖ ለማጠናከር የሚያግዝ ነው ብሎታል። የግንቦት ወሩ የቴሄራንና አዲስ አበባን የመረጃና ደህንነት ስምምነት ተንተርሰው አስተያየታቸውን የሰጡት በፍሎሪዳ ኢንተርናሽናል ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት ተባባሪ ፕሮፌሰር የሆኑት ኤሪክ ሎብ እንዳሉት ስምምነቱ ኢራን ከአፍሪካ መንግስታት ከሀገራት ጋር በወታደራዊና በስለላ መሳሪያዋ በኩል ፖለቲካዊና የደህንነት ግንኙነቶችን ለማሳደግ ያላትን ፍላጎት ያሳያል ብለዋል። ስምምነቱ ኢትዮጵያ ከኢራንና ከተባበሩት አረብ ኤምሬቶች ድጋፍ በመሻት የውጭ ጉዳይ ፖሊሲዋን እያሻሻለች መሆኑንም ያሳያል ሲሉ ነው ረዳት ፕሮፌሰሩ በወቅቱ የገለጹት። በእንዲህ መልኩ የአያቶላዋ ኢራንና የዶክተር አብዩዋ ኢትዮጵያ ግንኙነታቸውን በወታደራዊ ደህንነትና ስለላ መስክ ይበልጥ እያዳበሩና እያጠናከሩ ነው። ይህም በቀጠናው አዲስ መልክ የሚፈጥር እንደሆነ ብዙዎችን ያስማማል። ይሁንና ግን ኢትዮጵያ ከኢራን ጋር ያላትን ይህን ግንኙነት ከሰሞኑ በነበረው የኢራን እስራኤል ጦርነት ላይ ግን በግሃድ አላስተጋባችም። ምክንያቱ ደግሞ የዲፕሎማሲያዊ ጉዳይ ስለሆነ ነው። ለ12 ቀናት የዘለቀው የኢራን እስራኤል ሰሞንኛ ጦርነት አሁንም ድረስ ብዙ እያስባለ ብዙም እያነጋገረ ይገኛል። ጦርነቱ በማን አሸናፊነት ተጠናቀቀ ከሚለው አንስቶ ተኩስ አቁሙ ሊጸና ይችላል ወይ እስከሚለው ድረስ ብዙ ጥያቄዎች እየተንሸራሸሩ ይገኛሉ። በዚህ መሀል ታዲያ የኢራኑ የበላይ መሪ አያቶላህ ካሚኒ በዛሬ ዕለት በቪዲዮ ወደ አደባባይ ብቅ ብለው ኢራን ማሸነፏን በይፋ አውጇል። የአሜሪካ ፍላጎት እኛን ማንበርከክ ነበር፣ አልተሳካላቸውም ብሏል። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው ገልጸው አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዚያ ደግሞ ኒውክሌር፣ በመቀጠል ደግሞ ሚሳኤሎች ያነሳሉ ሲሉ ሐሚኒ ተችቷል። ከሳምንት በኋላ የታዩት ጠቅላይ መሪው መሰረታዊ ነገር ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው ኢራን እጇን እንድትሰጥ ነው በማለትም የአሜሪካና እስራኤል በኢራን ያላቸውን አላማ ይፋ አድርጓል። አያቶላህ አሊ ካሚኒ ከፈረንጆቹ 1989 አንስቶ የኢራን የበላይ ሆነው እየመሩ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ህይወትን አያውቋትም። ሐሚኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም ደግሞ መሾምና የመሻር ወሳኝ ስልጣን በእጃቸው ነው። ሐሚኒ የሀያሉ የኢራን እስላማዊ አብዮታዊ ዘብ ጓደን የሚያጠቃልል ጦር ኃይል ዋና አዛዥ እና የአገሪቱ መሪ እንደመሆናቸው ስልጣናቸው ቀላል የሚባል አይደለም። ታሪካቸው እንደሚዘግበው ሃሚኒ በአውሮፓውያኑ 1930 በኢራን ሁለተኛዋ ትልቅ ከተማ ማሻሃድ ነው ውልደታቸው። በሃይማኖተኛ ቤተሰብ ውስጥ ከተወለዱ ስምንት ልጆች መካከል ሁለተኛ ልጅ የሆኑት የሐሚኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺያ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህርም ነበሩ። የህፃኑ ሐሚኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በአስራ አንድ ዓመታቸውም የሃይማኖት መምህር ለመሆን በክተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርዕቱ የነበሩት ሐሚኒ በኢራን እስላማዊ ሰራዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻተቾችን ተቀላቀሉ። ለአመታት በህቡ ወይም በእስር ቤት አሳልፈዋል። ከስድስት ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቅይትና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ አመት በኋላ አያቶላህ ሩሆላ ካሚኒ የዋና ከተማይቱ ቴሄራን የጁሙአ ጸሎት መሪ ተደርገው ተሾሙ። በ1989 ደግሞ ሃሚኒ በ86 አመታቸው ከዚህ ዓለም በሞት የተለዩትን አያቶላህ ሆሚኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዚዳንት ሆነው ተመረጡ። አሊ ሃሚኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ትሄራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወትን ይመራሉ አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ እድሜያቸው ሲጃራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ሐሚኒ ከባለቤታቸው ማንሱሬ ሆጃስቴ ባርቄዛድ ጋ አራቱ ወንዶችና ሁለት ሴቶች ልጆች በጥቅሉ ስድስት ልጆች አሏቸው። የሐሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እንብዛም አይታዩም። ስለዚህም ስለ ልጆቻቸው የግል ህይወት ያለው የተረጋገጠ ማለት እና ይፋዊ መረጃ እጅግ ውስን ነው። ከአራቱ ልጆቻቸው መካከል ሁለተኛው ሞሽታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞሽታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ ሀዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በሰላሳ አመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺያ እስልምና መንፈሳዊ ትምህርት ቤት ውስጥም እንደተማረ መረጃዎች ያመላክታሉ። አሊ ሐሚኒ ንጉስ ባለመሆናቸው ዙፋናቸውን ለልጆቻቸው በቀላሉ ማስተላለፍ ባይችሉም ሞሽታባ በአገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለው እና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ አሚኒ የቤተሰቡ ደግሞ የአሊ አሚኒ የበኩር ልጅ ነው። ሚስቱ አክራሪ ወጋ ጥባቂ የሃይማኖት መሪ የሆኑት የአዚዞላ ሆክሻቫት ልጅ ነች። የስድስት ልጆች አባት የሆኑትን እኚህን የኢራን የበላይ መሪ አያቶላህ አሊ ሐሚኒን ለመግደል በቅርቡ እስራኤልና አሜሪካ ሴራ ሸርበው ነበር። ይሁንና ግን ዶናልድ ትራምፕ የሐሳብ ጥሩ እቅድ አይደለም በሚል ሊከሽፍ ችሏል። ይሁንና ግን አሁንም ከእስራኤል በኩል የግድያ ሙከራ ሊደረግባቸው እንደሚገኝ የግድያ ሙከራ ሊደረግባቸው እንደሚችል ስጋቶች አሉ። ፕሬዚዳንት ትራምፕ እስራኤል የኢራንን ጠቅላይ መሪ እንዳትገድል ቢነግሯትም የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ግን የመግደሉን ሀሳብ አሁንም ከማሰላሰል እንዳልቦዘኑ